ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ጥያቄያችን የመንገድ ላይ መጠየቅ አሁንም እንደቀጠለ ነው። ኢንሻላህ በድጋሚ ጭውውቱ ቀጥሏል። አሁንም አብነት አካባቢ ነን፣ ከዛ አልወጣንም። ጥያቄዎቹ እንደቀጠሉ ናቸው። የተለያዩ ወንድሞችን እየጠየቅን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላ ወበረካቱ። ዋአለይኩም አሰላም ወራህመቱላ ወበረካቱ። በቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰን። ስማችሁ እንተዋወቅ። ጀማል ስፍር እባላለሁ። ሸጀማል ኬት አካባቢ ነው? እዚሁ ሀያ ስድስት ቀበሌ ውስጥ ነው ያለሁት እና ነዋሪነቴ እዚሁ ነው። እንዴት ነው ረመዳን፣ ምን ይመስላል በዚህ አካባቢ? ረመዳን በጣም ደስ ይላል፣ አልሐምድሊላህ በጣም ደስ ይላል። ምክንያቱም ከነዚህ ከወጣቶች ጋር ወጣቶቹ ልጆቻችን እንዲቀሩ አድርገው ኢቲካፍ ነይተን እዚህ መስጊድ እንድንጠቀም እድሉ ሰጥተውናል እና በአላህ ፍቃድ በጣም ጥሩ ሁኔታ ላይ ነው ያለነው። እንደው ከበፊቱ ጋር ስታነጻጽሩት እንዴት ነው አሁን ይሻላል በፊት እዚህ አካባቢ ያለው ድባብ ይሻላል? ወላሂ አሁኑ የሰማይና የምድር ያህል ነው። በጣም በነጻነት ማንም ከማንም ሳይቀያየም ፊቱ ሳይጠፋፋ ወጣቶቹ ተነስተው እያስተናገዱን በጥሩ ሁኔታ እያሳለፍ ነው ያለኑ። የበፊቱና የአሁኑ በጣም ለውጥ አለው። በጣም ለውጥ አለው። እንደው ሌሎች አሁን እነዚህ ወጣቶች መስጂድ ገብተው ያው ኡማውን እየካደሙ ነው ያሉት፣ ሌሎች ደግሞ መስጂድ ያልገቡ ይሄን እድል ያላገኙ አሉ። ለእነሱም ታስተላልፉት መልእክት ካለ? አዎ እኔ የማስተላልፈው መልእክት ቢኖር እነዚህ ልጆች አላህ ያሳድጋቸው ወጣቶቹ ትልቅ እድል ሰጥተውናል። በእውነት ትልቅ እድል ነው የሰጡን። እኛ ሽማግሌዎች መጥተው እያስተናገዱን ደከማች ወይ ያሉን እና በጥሩ ሁኔታ እያስተናገዱን ነው ያሉት። ስለዚህ ሌሎች ያልመጡ ወጣቶች ከነሱ ትምህርት ወስደው ወደዚህ መጥተው የሽማግሌዎች ምርቃት እንዲያገኙና የማህበረሰቡ ምርቃት እንዲያገኙ እንዲገቡ እኔ በዚህ አጋጣሚ መልእክቴን አስተላልፋለሁኝ። መልእክቱ እንሻላ። በመጨረሻም እንደው እንኳን አደረሳችሁ ማለት የምትፈልጉት ቤተሰብ፣ ጓደኛ ካለ አዎ እኔ እንግዲህ ለ1446ኛ የሮመዳን በዓልን እንኳን አደረሳችሁ ጾም እንኳን አደረሳችሁ ብዬ የምላቸው መላው የኢትዮጵያ ሙስሊሞች በአጠቃላይ እና ለቤተሰቦቼ እንኳን አደረሳችሁ። ላለውኝ አሰላሙ አሌይኩም ረህመቱላ ወበረካቱ። ወአሌይኩም ሰላም ረህመቱላ ወበረካቱ። ስምን እንታወቅ ስሜ አእምሩ ጆሃር ይባላል። ጾም ከብዷል መሰለኝ በጣም እንደምታኝ ልክ ያው ኢንሻአላ አላ ይቀበልን። እንደው 26 አንተ ያው ከወጣቶች እንቅስቃሴ ጋር መስጂድ እየካደማችሁ ነው፣ ከአባቶቻችን እንደሰማ ነው። እንዴት ነው ረመዳን ለአንተ ሲመጣ ምን ትውስታለህ? አልሐምዱሊላህ ዋላሂ ያው ከበፊት ከነበረው አንጻር ያው አሁን በመስጊዳችን ላይ የተለያዩ መልካም ስራዎችን ባላ ፍቃድ እየሰራን ያለ ነው። በፊት የሚገርምህ እዚህ ኤሪያ ላይ ያለው ወጣት መርካቶ ባዩሽ መስጊድ ሄዶ ኮካ መስጂድ የተለያዩ መስጊዶች ለሄዶ ነበር፣ ተሐጁድም ተርሃዊም የሚሰግደው አሁን አልሐምዱሊላ እዚሁ በአካባቢያችን ላይ ባፈዙ ሐፊዞች። በእርግጥ የሚገርም ሌላ መስጊድ ለሄዶ የሚያሰግዱት ልጆች የኛው አካባቢያችን የወጡ ልጆች ናቸው። ያው እዚህ ጋር በነበረው ነገር ወጥተው ነበረ እንትን አሁን ግን አልሐምዱሊላ እዚሁ ነው እየሰገድን ያለ ነው። ያው አልሐምዱሊላ ያለው ነገር ከበፊቱ አሁን ላይ በጣም ደስ ይላል። ብዙ ጊዜ እንግዲህ እንዲህ መርካቶ አካባቢ ቀረብ በተለይ አሪፍ ሰፈር ሆነ ወደ ዲን የመቅረቡ እድል አብዛኛው ነገር ከዛም ያስወጣ ነው። ጓደኛ ምንም ያለው እና ሌሎች ደግሞ እንደናንተ ይህን እድል ያላገኙ አሉ። መስጂድ ገብተው ረመዳንን ያው የለውጥ ወር አይደል? ወሯን አንድ ወሯን ተጠቅመው ህይወታቸውንም ራሳቸውንም እንዲለውጡ ለጓደኞችም ታስተላልፈው መልእክት እንግዲህ ወላሂ ያው አላህ በመጀመሪያ አላህ ነው ዳ የሚሰጠው ያው ያለውን ነገር እንግዲህ በዚህ በረመዳን የመጡትን ውስታዞቻችንም እኛም ወጣቱም ጀማው እዚሁ መስጊድ ላይ የሚቀሩበትን ነገር እዚሁ መስጊድ ላይ ሆኖ ሀያታቸውን እንዲያሳልፉ የምናደረግበት እንግዲህ ያለ ህርዳን ና ያው ባላ ፍቃድ እንሰራለን። ያው እዚህ ኤሪያ እንግዲህ እዚህ ማህበረሰብ ላይ እኔ አብዛኛው ማህበረሰብ ያውቀኛል፣ በበፊት ማንነቴ ማለት ነውሆን ያለውበት ነገር ደስ የሚል ህይወት ላይ ያለት ይህንን ህይወት እንግዲህ ለሌሎች ወንድሞችም ለዚህ እዚህ አካባቢ ላሉ ብቻ ሲሆን በመላው ኢትዮጵያ ላይም ላሉ በተለያዩ አህዋል ያሉ ወንድሞችን እዚህ መስጅድ ላይ ያለውን ነገር እንዲቀምሱት በጣም ፍላጎቴ ነው። ያው አላህ ሂዳያ ይስጣቸው ነው ምለው እንግዲህ ያው በዚሁ በረመዳን በመጡበት እንዲቀሩ ዱዋ እናደርግላቸዋል ኢንሻአላህ ላር እንደው በመጨረሻም ለጓደኞች እንዲሁም ለቤተሰቦች ሌሎችም ማስተላለፍ የምትፈልገው ለመላው ሙስሊሙ እንኳን አደርሳችሁ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የረመዳን ጾም ለመላው ኢትዮጵያ ሕዝብ፣ ለመላው ኢትዮጵያ ሙስሊም እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ለአፍሪካ ቲቪ ማሻላ ሹክራን ለማሰብ በመጨረሻማ አንድ ጥያቄ ልጠይቅህ። አይሽልማተማ ግድ ነው ከመለስካት። እሺ፣ ቀላል ጥያቄ ነው ልጠይቅህ። ሰላቱል ጀናዛ ስንት ረካ አለው? ሰላቱል ጀናዛ ረካ የለውም። ተቁሙ የሚሰገድ ነው። ማሻላ አላሁ አክበር። መልካም ረመዳን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በቅድሚያ እንኳን አደረሰ እንኳን አብሮ አደረሰ። እንግዲህ ያው ይሄ የምታዩት ወንድማችን ከሌላ እምነት ነው ወደ እስልምና የገባው እና ያው እንግዲህ ዛሬ ከኔ ጋር አጠር ያለ ቆይታ ስለ ረመዳን እናደርጋለን። አላህ ይቀበለው። ያው ከገባ ገና አዲስ ነው፣ ዘጠኝ ወሩ ነው። እንግዲህ እስቲ የሚለውን እንሰማለን፣ እንዴት እንደሰለመ ምን እንደነበረ ሁኔታ። እሺ በቅድሚያ ስምህን የበፊቱን አስተዋውቀኝ፣ ከዛ የአሁኑን ስምህን የበፊት ስሜ በሱ ፍቃድ ነበረ የአሁን ስሜ ደግሞ አብደላ ይባላል እንዴት አገኘው እስልምና እስልምናን ያገኘውት ለመጀመሪያ ጊዜ ብዙ ጥያቄዎችን ተጠይቄ ነበረ ከዛሱን እሱን ጥያቄዎችን በመመለስ ላይ እያለው ነበር እስልምናን ያገኙት በራስ አንብበ ነው ወይ ሰዎች ነግረው ነው ከማውቃቸውም ሰዎችንም እየጠየኩኝ ማለት ነው ያውቃሉ ብዬ የማስባቸውን ሰዎች በመጠየቅ ማለት ነው ያክል ጊዜ ሆነ ከሰለም ከሰለም ከኦቨር አሁን አንድ አመት ሊሞላኝ ነው ማሻአላ እንዴት ነው? እስልምና ላይ ምን አየህ? እስልምና ማለት ከምንም የጸዳ ንጹህ ወርቅ እንደማለት ማለት ነው። በጣም ደስ ደስተኛ ነህ አንተ። እንዴት ነው ከእስልምና በፊት እያለ? አሁን የእስልምና ሰላት አምስት ወቅቶች አሉ። ይከብዳል ያጨናንቃል የሚባለው ነገር እንዴት ነው? እኔ አምስቱንም ሰላት አልሐምድላ በትክክል ነው የምሰግደው። ሰማ አላገኘው አይደል? ጾም እሳ እንዴት ነው? ጾም ከሰለምክ ይሄ የመጀመሪያ ነው። እንዴት ነው ስለ ጾም ስሰማ ይከብዳል ወይስ ቀላል ሲጀመር የሚነገረኝ የነበረው በጣም እንደሚከብድና ከቀጠዋት ከ12 ሰዓት እስከ 12 ሰዓት መሆኑ ነበር ና እሱን ስሰማ በጣም እንትን ብዬ ነበር ግን አሁን አልሀምድሊላህ በርክበት ሃይማኖት ጾም የለም በነበርኩበት ሃይማኖት ጾም ነበረ ያው ጠዋት እስከ ዘጠኝ ሰዓት ተጨምሯል ማለት ነው አሁን አልহামዱሊላ ለምጨው አለው ሌሎች ወንድሞች በፊት አንተ ወደ እስልምና ሰዓት ገባ እዛ እምነት ላይ ያለ የነበሩ ጓደኞች አሉ አይደል ይሄን ወርቅ ነው ያልከው አመነት ለነሱ መልእክት አስተላልፍ እኔ ለነግራቸው የምፈልገው ነገር ቢኖር እስልምና ማለት አንድ አላህና አላህን ማምለክ ብቻ መሆኑ ነው ወይም ሌላ አምላክ መጋራት እንደሌለብን ቢያውቁ በጣም ደስ ይለኛል ሌላ አደረሳችሁ ማለት ነው አሁን ማለት ፈልገው ለሙስሊም ወንድሞቻችን ወይም እህቶቻችን እንኳን ለዚህ ብጽውን በዓል በሰላም አደረሳችሁ ማለት ፈልጋለሁ። በመጨረሻም አንድ ጥያቄ ልጠይቅ፣ ቀላል ጥያቄ። ዙሁር ሰላትን ታውቃለህ? ዙሁር ሰላት ስንት ሰዓት ነው የሚሰገደው? ሰባት ሰዓት። ስንት ረካ ነው? አራት። ማሻአላህ አላሁ አክበር ያው መልካም ረመዳን፣ አላህ አይገዝም። የተወደዳችሁ ተመልካቾቻችን፣ አሁንም ፕሮግራማችን እንግዲህ እንደቀጠለ ነው። ያው የተከታተላችሁትን ይመስል ነበር። በጣም አዝናኝ ነበር። የተለያዩ ወንድሞች ምርጥ ምርጥ መልስ እየሰጡ ፈታ እያደረጉን ነበር። ያው አብነት መጥቶ እንግዲህ አለመሳቅ አይቻልም። አሁንም ፕሮግራማችን የተከታተላችሁትን ይመስል ነበር። በሌላ ክፍል እስክንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።